ስትፈልግ ነበረ ዳጌታ አለ እያለች ነበር። ጥሬ በደላላ ሁላ ነው የምታስፈልግ። እሺ፣ ስለ ኢየሱስ ካለሽ ደስ ይላል። አስ ይዘም ይል እዛው ለጥያቄው መልስ ይሆናል። ኦርቶዶክስ ወንጌል ትሰብካለች። በሰማይ በምድር የመላ ዘላለማዊ የወደቁትን የሚያነሳ ደጉ ሳምራዊ፣ እኛንም አየን በምሕረት በቸርነቱ ህይወትን ሰጠን ገልኖልን ሞትን በሞቱ ያሁሉ ግርፋት ያሁሉ መከራ የእኛን እዳ ለመክፈል ነውና፣ ድነናል። ዋጋ ተከፍሎልኛል። እኔ ኦልሬዲ እዳዬ ተሰርዟል። ሌላውን ባላቅ የራሴ የምናገረው ነው። የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ፣ ተራራው ከፊቴ ተደለደለልኝ፣ የሚያስፈራው መንገድ ለምለም መስክ ሆነልኝ። ያጨናነቀኝ ባላ ጋራዬ ተወገደልኝ አዚሙ ከላዬ ያደካከመኝ ክፉ ጠላቴ ወዳደቀልኝ በርሱ ባባቴ የልቤ ደስታ የነፍሴ መከታ ማንንደ እግዚአብሔር ማንንደ ጌታ እርቃኑ ሆኖ ጸጋ ለበሰኝ በመዋረዱ ከፍ አደረገኝ እየደከመ አሸነፈልኝ፣ ዘንዶውን ከእግሬ በታች ጣለልኝ። እንዴት አድርጌ እንደምን ላውራ ያረገልኝን የአምላኬን ስራ። የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ አዳነንጌታ አዳነኝ ፈወሰንጌታ ወደደኝ እግዚአብሔር አዳነኝ ኃጢአተኛዋነ ወደደኝ ያልፋል ያላልኩ ታልፎልኛይቼ በእንባ ታጠብኩኝ፣ ከድቅድቅ ወጥቼ፣ ከእንግዲህ ለአንተ ምስክር ሆኛለሁ። ስራህን ለዓለም ሁሌም እነግራለሁ። ስራህን ለዓለም ሁሌም እነግራለሁ። ክንድ ብርቱ ነው ደካማ ለመርዳት ታውቅበታለህ የዛለን ማበርታት። አይኔን ከሰዎች ማራቂ ጠቅሞኛል። እደጅህ ወድቄ መኖር ተሽሎኛል። አዳነኝ ጌታ አዳነኝ ከወሰን ጌታ ወደደኝ እግዚአብሔር አዳነኝ፣ ኃጢአተኛዋን ወደደኝ። አይበቃችሁ ነው ልጨምር። ተባረኪ ጸጋይ ብዛለሽ። አሜን። በቃ ለጌታ ብቻ የምትዘምሪበት፣ እሱን ብቻ የምታወደሽበት እውነትም ደግሞ ድኛለው ስቲ የእውነት ድነሽ ያንን መዳን እንጂ እያደረግሽ። በነገራችን ላይ ወደ መልስ ልምጣ። ማለት ወንጌል ምናምን ደግሞ ጴንጤን ላልመስላችሁ፣ እሺ። እዚህም ያላችሁ ኦርቶዶክስ የምትሰሙትም ይኸው፣ እኔ ጋርም አሉ እንዳለ፣ በቃ እኔ ኦርቶዶክስ የስንዷን እመቤት የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ወንጌል ማለት የምስራች ዜና ነው። የዳንበት ኢየሱስ ያድናል፣ ድነናል። ይሄ ማለት ግን ያው ከልደቱ ያው መጀመሪያ ነቢያት እንደተናገሩት እንደሚወለድ ሰው ተወልዶልናል፣ ተገርፎልናል፣ ተሰቅሎልናል፣ ሞቶልናል። ከዛ ደግሞ በትንሳኤው ትንሣኤን አይተናል። ሶ ወንጌል ማለት ትርጓሜ ይሄ ነው። ከዚህ ያለፈ አይደለም። ባጭሩ በቃ ደስ የሚል ዜና በቃ ድነናል፣ የመዳናችን ዜና ማለት ነው፣ የሞታችን የተከፈለ ዋጋ ማለት ነው። ኦርቶዶክስ እንግዲህ እንደዚህ ብላ ነው የምታምነው። በነገራችን ላይ ኦርቶዶክስ ተዋህዶ ቤተክርስቲያን በስራ ትጸድቃላችሁ አትልም፣ ነገር ግን ስራ ጌጥ ነው። ስራ ማለት አሁን ለምሳሌ እኔ በክርስቶስ ድኛለሁ፣ ግን መልካም ስራ ስሰራ አሁን ለምሳሌ እጄ ላይ ዳይመንድ ሰዓት ባደርግ ወይ ደግሞ ኖርማል አርቲፊሻል ባደርግ ሆነ ለእጄ ምንም የሚያመጣው እንትን የለም። ጭንቅላቴ ግን ያው ደስ ይላል። ሶ ራሳችን ክርስቶስ ነው፣ እኛ ቅርንጫፎቹ ነን። እነዛ የምንሰራቸው ስራዎች ጌጦች ናቸው እንጂ ላይክ እንትን ምንድነው ገነት ወይም ደግሞ መንግሥተ ሰማያት ለመግባት ብለን የምናደርገው በፍጹም ምንም አይነት ምንም አይነት ስራ ብንሰራ የእግዚአብሔር መንግስት አንችልም። የእግዚአብሔርን መንግስት የምንወርስበት መንገድ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእግዚአብሔር ልጅ ብቻ ነው። አዎ፣ ዳግዬ ልክ ነህ፣ ልክ ነህ ዳግዬ። ጥሩ ነው፣ ያ የእውነቴን ነው። እኔ አሁን ጥሩ ለውጡ፣ ጥሩ ነው። ምንድን ነው ለውጡ? ይሄ ማለት ነው፣ እኔ ነፍሴን ሳቅ ጀምሮ ኦርቶዶክስ ተዋህዶ እምነት ተከታይ ሆኜ ነፍሴን ካወቅኩ ጀምሮ፣ ችግር የለውም። አሁን የእኔ ጥያቄ ለምሳሌ ጥሩ፣ አሁን ዛሬ ብትሞት መንግስተ ሰማያት ትወርሳለች። እና ታዲያ ያሁሉ ሁሉ ስቅላት፣ ያ በበረት መጥቶ የተኛው፣ እኔ መንግስተ ሰማያትን እኮ እንደወርስ ነው፣ እወርሳለሁ። መጥቶ የተገረፈው ለማን ነው? ለእኔ ነው፣ እወርስ አለው። እንዴት ነው የእሱ ልጅ ሆኜ ሲኦል የምገባው? አሜን እያልን ያለ ነው ይሄ እንዴት ነው? ያ ሁሉ በነገራችን ላይ ኢቭን በነገራችን ላይ ኦርቶዶክስ ተዋህዶ እምነት ማለት ቤተክርስቲያን በጣም ከማደንቃፍ ነገር ምኑን መሰለ ዳጊ ማለት ቁስሉ ቁስሏ ነው። በቃ እኛ ድንቅ ማድነቅ ላይ ነን። ኢቭን ገና ዘፍጥረት አንድ ላይ ይሄ ብርሃን ይሁን አለ ብርሃን ሆነ የሚለው ቃል በራሱ ገና እሱ ራሱ ይደንቀናል። ዓለምን ከፈጠረበት ጥበቡ መጀመሪያ ከፈጠረን ጥበቡ ይልቅ ደግሞ መጥቶ ያዳነበት ጥበቡ ይደንቀናል። ጌታን ያህል ነገር በበረት መተኛቱ ይደንቀናል። ስለኛ መገረፉ ይደንቀናል። የኛን ሞት መሞቱ ይደንቀናል። መገረም መደነቅ በቃ ስራው ሁሉ ይደንቀናል። ይሄ ነው በቃ። ቅዳሴውም፣ ሰዓታቷም፣ ሁሉ ነገር ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን ነው የምታስተምረው። ግን ያው ከዘፍጥረት ፍጥረት እስከ ራእይ ግን ደግሞ ያው እንግዲህ ከዘፍጥረት እስከ ራእይ ድረስ ያው መላእክቱ ማብረው እንግዲህ መላእክት ሰማይና ምድር ሲፈጠሩ መላእክት ነበሩ አይደል? እናንተ መጽሐፍ ላይ የለም፣ እኛ መጽሐፍ ላይ አለ። ግን ለምሳሌ ጨረቃ ከዋክብትን ስፈጥር መላእክቶቼ ይሳቁብኝ ይላላ። እየው ላይ መጽሐፍ እየው ላይ። ስለዚህ መላእክቱን አለማንሳት በኛ በእኛ አይፈቀድም። ያው እናንተ ግን ያድኑናል ብለን አይደለም ያድኑናል ብለን አይደለም። ችግሩ ምንድን ነው ጥሩዬ? አሁን ለምሳሌ አንድ ስብከት ላሰማሽ ይችላሉ። ዲያቆን ሄኖክ መንግሥተ ሰማያት በር ላይ እንኳን ቆማችሁ የት ነው የምትገቡት ተብላችሁ ብትጠየቁ እርግጠኛ አይደላችሁም ይላል። ደግሞ አሁን አባ ገብረ ኪዳንን ከሰማሻቸው ብንድንም ብንጸድቅም ባንጸድቅም እንኳንም ኦርቶዶክስን ማርያምን እንኳንም ተዋህዶ እምነት ተከታዩን ሶ እርግጠኛ አይደለም ማለት ነው። አንድ ኦርቶዶክሳዊ ስለ መዳኑ ስለመጽደቁ እርግጠኛ አይደለም ማለት ነው። ኦኬ አሁን ለዛ ነው እጅግ በጣም እርግጠኞች ነን። ዲያቆንሽ እኮ ነው ያለው። ዲያቆንሽ ምናለ እኛ እርግጠኛ አይደለንም ማለት እርግጠኛ አለን። መንግስተ ሰማያት በር ላይ ቆመን እርግጠኛ አይደለንም ማለት ይሄ ማለት ምን ማለት ነው? ለምሳሌ አንቺ አሁን ያልሽው ትምህርት የሚያስኬደው ምንድን ነው በእርግጠኝነት በእግዚአብሔር ጸጋ ብቻ ሲሆን ነው እንደዚህ መዳን የሚችለው ሰው እርግጠኛ መሆን የሚችለው ስራ እምነት ሲደመር ስራ ብሎ የሚያምን ኦርቶዶክሳዊ እርግጠኛ መሆን አይችልም። አንቺ አሁን ካየውሽ ከተናገርሽ ንግግር አንጻር እኔ ምድነው በጸጋው ነው እኔ ሄዳንኩት ምድነው ሄዳንኩትም በጸጋው ነው እንጂ በስራው አይደለም። በስራ አንቺማ ያንቺማ ጥሩ እኮ ነው። ያንቺ አሁን ልክ እንደዚህ የሚያምን ሰው ስለመዳኑና ስለመጽደቁ በጣም እርግጠኛ ነው። በስራ አይደለም። አዎ በስራ ይሄ ይሄ ማለት በእግዚአብሔር አብ ልጅ ነው የዳንኩት። ይስ አየሽ፣ ይሄ ምን ማለት ነው? ይሄ ጸጋ ብቻ ማለት ነው። ኦኬ፣ ይሄን እንዴት ነው የተቀበልሽው? በእምነት ብቻ ሳታቂው የወንጌል አማኝ ሆንሻል ጥሩዬ። ኖ ኖ ተዋህዶ የወንጌል ተዋህዶ የወንጌል አማኝ ተዋህዶ የወንጌል አማኝ ማለት ነው እውነት ነው ተዋህዶ የወንጌል አማኝ ይሄ ነው። እንደዚህ ነው። እኛም እንደዚህ ነው እንድታምኑ የምንፈልገው። ለምን? ጸጋ ብቻ፣ እምነት ብቻ። ከዛ የዳን የጸደቀ ሰው ደግሞ ምን ያደርጋል? ስራ ይሰራል። አሁን እኛ ልክ ስራ መስራት እንዳለብን እናምናለን። ግን ለመዳናችን ለመጽደቃችን ስናስብ የእግዚአብሔርን ልጅ ኢየሱስ ክርስቶስ በቀራኒው ላይ የከፈለውን ያንን የመስቀል ስራ ነው የምናየው ለመዳናችን ኢትስ ኢነፍ ኢየሱስ ክርስቶስ የከፈለው ዋጋ በቂ ነው። ሌላውን ስራ ከዳንን በኋላ የዳንበትን ህይወት ነው ምናሳየው። መዳናችን በምን ይታያል ካልሽ ትላንትና በምንመላለስበት የኃጢአት ህይወት ባለመኖር መዳናችን የሚታወቀው ልክ ያዝ ዘኪዮስ ቤት ውስጥ ኢየሱስ ገብቶ ትላንትናውን እንዳስረሳው ኃጢአት በደለኛ ማንነቱን እንደተወ እክሳለው ብሎ ህይወቱን ለመልካም ስራ እንደቀየረና እንዳሳየ ልክ እንደዛ የዳነ ሰው ምልክቱ ትላንትና ከሚመላለስበት ትላንትና ከሚኖርበት ከኃጢአት ህይወት ተቃራኒ የሆነ ህይወት በጽድቅ በቅድስና እግዚአብሔርን በመፍራት ሲኖር የመዳኑ ምንድን ነው ምልክት ነው፣ ማሳያ ነው። እዚህ አሁን ይሄ ሰው ለመዳን ብሎ አይደለም የሚሰራው፣ ስለዳነ በህይወቱ ላይ ስለተቀየረ ነው እየሰራ ያለው። እና ሶ ጥሩ ነው። እኛ አሁን የወንጌል አማኞች ተዋህዶችን አንቃወምም እንደግፋለን። ደስ ብሎኛ እንኳን የወንጌል አማኝ ኦርቶዶክሶች፣ ጸጋ ይብዛልሽ እህቴ ነሽ። ኦርቶዶክስ በወንጌል ነው የምታምነው። መጀመሪያ ማለት አንተን ባትዳንሽ በቃ አሁን ቁጭት ያለሽ ቁጭ አሁን ደግሞ ትሰሚ ያለሽ ሌላው ደግሞ መሬት ላይ ያለችን ደግሞ እንሰማለን። አዎ ብዙ ጊዜ ያለማወቅ እንትን ችግር አለ። ሀሳባቸው እንዳንቺ ደግሞ የግለጽ ውስጥ ጥሩዬ፣ እንቀጥላለን። በመሀል ደግሞ ዘምህልናለሽ፣ እንረዳዳለን፣ እንቀጥላለን። ታ ኤቢ ሰላም ነው፣ ሰላም ነው። አለን አለን ኬት ቤት እምነት እኔ የማንም ቤተ እምነት ተከታይ አይደለሁም፣ በኢየሱስ ክርስቶስ ብቻ ነው የማምነው። ተው እንጂ። ኦኬ፣ ኢየሱስ ክርስቶስ ወይም የእግዚአብሔር ልጅ እንደሆነ ብቻ ምን አለው። ኦኬ፣ በማርያም ምልጃ ታምናል? አላምንም፣ መጽሐፍ ቅዱስ አይልም። ኦኬ፣ ኢየሱስ ያማልዳል፣ አማላጅ ነው፣ በአብቀኝ ስለኔ ይሟግትልኛል። ኦኬ፣ ጠበቃ ነው፣ ሜዲቴተር ነው። ክራይስት ኢስ ጂሰስ በስላሴ ታምናል? አዎ ግጥም አድርጌ አምኛል። አምናል ምን ብለህ ነው የምታምነው? ኢየሱስ ክርስቶስ ነው ወይም ኢየሱስ የእግዚአብሔር ልጅ ነው ብዬ አምናለሁ። ኢየሱስ ስለኔ ሞቷል፣ ስለኔ ተነስቷል፣ ስለኔ ስለኔ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ብዬ አምናለሁ። ሶስት አካል አንድ መለኮት እንደሆነ ታምናል? አምናለሁ ሳታቀው ቢያንስ ኦርቶዶክስ አደለም አደለውም። ስለዚህ ሃይማኖት የለኝም ስትል አሁን ሃይማኖት ወዳለው መጣ ማለት ነው። ሃይማኖት የለኝም ሳይሆን ያልኩት ኢየሱስ ክርስቶስም ብቻ ነው የማምነው። የሃይማኖት ተቋም ውስጥ የትኛውም የሃይማኖት ተቋም ውስጥ አፕላይ አላረግም። ለምንድን ነው እሱ የወንጌል አማኝ ነኝ ብለህ ራስን አይደንቲፋይ ማድረግ ለምን ከበደ? ከብዶ ሳይሆን ባለሁበት አካባቢ ይሄ ነገር አክሰሴብል ስላልሆነ፣ አንድ ቦታ አክሰሴብል አይደለም ማለት አንተ አይደለም ማለት ነው? ለዛ ኢየሱስ ክርስቶስ እኮ ወንጌል ከሆነ የወንጌል አማኝ ነኝ አይደለሁም አላልኩም። ማለት ማፈር የለብህም አሁን ጴንጤ ከሆንክ የወንጌል አማኝ ከሆንክ ራስን ማፈር የለብህም በምታምነው ነገር እኔ ክርስቲያን ነኝ፣ በክርስቶስ ኢየሱስ አምናለሁ እንደዚህ ነው ብለህ ራስን አይደንቲፋይ ማድረግ መቻል አለብህ አለብ ምክንያቱም በቃ ኦርቶዶክስ አይደለም፣ አሁን ሙስሊምም አይደለም አይደል? እናንተ አይነት አሁን እንደምታወራው እምነት ያላቸው ሰዎች የወንጌል አማኞች ናቸው። አዎ እኔ ራሴ የወንጌል አማኝ ነኝ። አሁን በወንጌል አምናለሁ፣ በአብ ወልድ መንፈስ ቅዱስ አምናለሁ። ኢየሱስ በእኔ ምክንያት እንደሞተ በእኔ ምክንያት ከሞት እንደተነሳና በእኔ ምክንያት ደግሞ በአብ ቀኝ እንዳለ አምናለሁ። ኢየሱስ መሲህ የእግዚአብሔር ልጅ ሊቀ ካህን ንጉስ፣ ነቢይ በጉድ ኪዳንተነገረለ የትም ቸርች አልተጠመቅኩም። ይህንን ልቤ ደጋግቦ የሚነግረኝ ይሄን ነው፣ መጠመቅ አለብህ፣ አምነህ በክርስቶስ ኢየሱስ አምነህ መጠመቅ አለብህ። ከተመቻቸልኝ፣ እጠመቃለሁ ካልተመቻቸልኝ ግን፣ ምን ማድረጋቸው እኮ መጠመቅ አለብህ ነው፣ ወዳጅ፣ እጠመቃለሁ መጠመቅ መቻል አለብህ። ቸርች አባል መሆን መቻል አለብህ። ምክንያቱም አካል ነን እና ያንን አካል በአካል ውስጥ ያለውን ጥቅም እናገኘው ህብረት ስናደርግ። ህብረት ካላረከ ግን አታገኘውም። አረ እዚህ ራስን አሁን ህብረት ሳላገኘ በእምነት ህብረት ሳላደርገ ኢየሱስ ክርስቶስን በማመን የወልድ አካል መሆን አይችልም። ለዚህ እኮ ነው ህብረ አሁን የክርስቶስ ኢየሱስ በክርስቶስ ኢየሱስ ስታመን፣ አሁን እኔን ዲናይ ማድረግ አትችልም። አካል ማለት አብረን አንድ አካል። ኦኬ ብቻን አይደለም ጌታ ይሞተል። ህብረት ውስጥ ነው እግዚአብሔር ያለው፣ ህብረት ውስጥ ነው። አሁን እኔ እናንተ አካል ምን ሆነው አንተ አሁን ስትጠመቅ ጠየከኝ አይደል? ብራዘር እኔ ሳ- አዎ ጠየቅኩ እኮ አቁ ያወራው አሁን እኔ ኢየሱስ ክርስቶስ አመንኮታ ኢየሱስ ክርስቶስ በኢየሱስ ልቤን በኢየሱስ ክርስቶስ ብቻ ላይ ጥዬ ዛሬ ብሞት ለምሳሌ ብቻን ማጥመቅ አትችልም። ዛሬ ብሞት ራሴን ማጥመቅ አትችልም። ወልድኔን ማጥመቅ ማጥመቅ አይችልም። በመንፈስ ቅዱስ ስለ መንፈስ ቅዱስ ጥምቀትና ስለውሃ ጥምቀት መጀመሪያ ላይ እኮ ወልድ እኔ ወልድን ሳም ነው በውሃ በመንፈስ ቅዱስ አያጠምቀኝ። ሰላም እኔ እያወራውኝ ያለሁት ስለ ውሃ ጥምቀት ነው። ወዴት ነው የምትደበቀው? በቃ ስህተት ነህ እኮ እያልኩ ያለሁት አሁን። በምንም አርጊመት ስታሳምነኝ አትችልም። በቃ ስህተት ነህ። በቃ ስህተት ስትባል በቃ ተስተካክል መመለስ ነው ያለ አማራጭ። ህብረት ማድረግ አለብ። የጌታ ስጋና ደምን መካፈል አለብህ። ክርስቲያናዊ ተግባር ነው። ቀኑ በደረሰ ጊዜ መሰባሰባችሁን መተያየታችሁን አትተው ይላል። አየህ ከክርስቲያን ወዳጆች ጋር ከወንድሞች ጋር በህብረት በጌታ ፊት አብሮ መገናኘትን የበለጠ ማቅረብ አለብ። ለምን ጌታ እየመጣ ነው፣ ቃሉ ነው የሚና ሶ ብቻህን፣ እንደዚህ አሁን ጠንክሬ እንደምኖር ምናምን እንደምትልበት ጊዜ አይደለም። አንዳንዴ ትደክማለህ፣ ሰውነ በዛ ሰዓት ላይ ሊያግዝ ሊረዳህ የሚችል የቅርብ የምትለው ፓስተር እረኛ ያስፈልጋል። ብራዘር አሁን ጥሩ ነኝ ጥሩነት መንፈስ ውስጥ ልትገባ ትችል ይሆናል ግን ደግሞ እረኛ ያስፈልጋል። ምክንያቱም እግዚአብሔር አምላክ እረኞችን ሰጥቷል በቤተክርስቲያን ውስጥ እኔ ለራሴ እረኛ ነኝ ማለት አትችልም። አየህ እረኛ ያስፈልጋል፣ አጋዥ ያስፈልጋል። ደግሞ እሱ ብቻ የለም ቤተክርስቲያን ውስጥ ያሉ ሌሎች አስተማሪዎች ያስፈልገዋል። እግዚአብሔር በአካል ውስጥ ነው። በአካል ያምናል ብራዘር ኢንዲቪጁዋል፣ ጌታ መጽሐፍ ቅዱስን ልታነብስ ቻለ ልታጥናት ቻለ፣ ግን አንተ ሁሉ በሁሉ አይደለም። ሁሉ በሁሉ አይደለም። አንተ ውስጥ ደግሞ እግዚአብሔር ያስቀመጠው ጸጋ አለ። አንተ ውስጥ ያለው ጸጋ ደግሞ የሚጠቅመው ለአንተ አይደለም፣ ለሌላ ሰው ነው ብራዘር፣ ያ ጸጋ የሚጠቅመው ለሌላ ሰው ነው። አባባል ገብቶኛል። አሁን እኔ የዓለም አቀፍ ቤተክርስቲያን አባል ለኝ እንጂ የአጥቢያ ቤተክርስቲያን አባል አደለሁም ነው ያልኩት። የዓለም አቀፍ መሆን አለብህ ነው አርጊውመንቱ። እኔ እሱን እኮ ነገርከን። ግን መሆን አለብህ ነው እሱንማ ስለተረዳሁ ነው። እያወራ ያለው ሎካሊ አባል መሆን አለብህ ነው። ዛስ ዘ ፖይንት። ሎካሊ አባል ካልሆንክ በብዙ ነገር ትጎዳለህ። ምክንያቱም አሁን ስለዛኛው ስለ ዩኒቨርሳል ቸርች ስታወራ፣ ሎካሊ አታች የተደረገ ሰዎች ናቸው ዩኒቨርሳሊ እዛ ውስጥ የሚያሉት። ሶ ያንን የምታወራ ከሆነ የቤተክርስቲያን አባል መሆን መቻል አለብህ። በዛ ውስጥ ምን አንተ እንደ አንድ አንተን የሚመግብህ እረኛ ያስፈልጋል። እረኞችን ማን የሰጠው ለቤተ ክርስቲያን? ጌታን እየሰጠው ጌታን እየሰጠው አዎ፣ እረኛ ማለት አንተን የሚመግብህ ማለት ነው። በቅርብ የሚያቅህ ያንን የት ነው የምታገኘው? ከዩኒቨርሳል ቸርች ልታገኝ አትችልም። ማንነትን አንተን የሚረዳ የሚያቅህ በቅርብ ውስጥ ባህብረት ውስጥ የምትኖር ሰዎች ያስፈልገዋል። ነቢያቶችን የሰጠ እግዚአብሔር ነው አይደል? ጌታ ነው ሌሎች ኦፊስ አስተማሪዎችን የሰጠው እግዚአብሔር ነው እን ይሄ በቤተክርስቲያን ውስጥ ያሉ ቤተክርስቲያን ኤዲፋይ የሚያደርጉ ጸጋዎች ሁሉ እግዚአብሔር ሰጥቷል። በቤተክርስቲያን ውስጥ ያ ጸጋ ፋንክሽን የሚያደርገው ደግሞ በሎካል ቤተክርስቲያን ውስጥ እሱን ዲናይ ልናደርገው እንጂ በጣም ትልቅ ህብረት ነው፣ ትልቅ ሀብት ነው። ቤተክርስቲያን ውስጥ ያለው አንተ ውስጥ ደግሞ እግዚአብሔር አቅም አስቀምጧል። አየህ ያ ጸጋ የሚገለጠው የት ነው? እዛው አካል ውስጥ ነው። አንተ ውስጥ እግዚአብሔር ያስቀመጠው ባይዘው አንተ ጋር ጸጋ ቢኖር የማስተማር ጸጋ ቢኖር ለአንተ አይደለም ጥቅሙ። ያ ጸጋ የሚጠቅመው ለእኔ ነው። አይን ለራሱ አይደለም የሚያየው። አንተ አይን ልትሆን ትችላለ፣ ደግሞ እግር ያስፈልጋል። አይን አይን ብቻውን ሰርቫይቭ ማድረግ አይችልም። አፍንጫ አለ፣ ጆሮ አለ። አይ እንደ አካል ፋንክሽን ማድረግ ካልቻልክ፣ ብቻን ፋንክሽን አርጌ መኖር እችላለሁ ካልክ፣ ራስን ነው የምታታልለው። ለሆነ ጊዜ ፋንክሽን ሊያደርግልህ ይችላል ያለህ ነገር እስኪያልቅ ድረስ ያለቀ ነገር ያለ ነገር ግን ሲያልቅ በጣም አወላላ ሜዳ ላይ አጓጉል አወዳደቅ ውላ ነው የምትወድቀው አልተጠመክም መጠመቅ መቻል አለብህ በእርግጠኝነት መሰረታዊ ክርስትናን ትምህርት ሁላ ላትማር ትችላለህ ተምርሀል መሰረታዊ ክርስትናን ትምህርት በቤተክርስቲያን በየትኛውም ቤተክርስቲያን ተሳትፎ አድርጌ አላቅም ስለ ክርስቶሎጂ ስለ ሲሎጂ ና ስለ መማር መሻል አለበት። መሰረታዊ ክርስትናን ትምህርት መማር አለበት ማወቅ አለብህ። የቤተ ክርስቲያንን በጣም ይጠቅማል። አሁን ጠኛ ልትሆን ትችላለህ፣ ስሜቱ ጥሩ ሊሆን ይችላል። ግን የሆነ ቀን አወዳደቅ ሰፊ ነው የሚሆነው ብራዘር እና ራስን በቸርች ራስን ዝቅ አድርገ ብትማር ይጠቅመሃል፣ ተጠቃሚ ነው የምትሆነው፣ እሱ ለአንተ ማለት ነው። እሺ ንስሐ ገብተ ኢየሱስ ክርስቶስን የህይወት ጌታ ና ዳኛ አድርገ ተቀብላል። አምስት ዓመት ኦልሞስት አምስት ዓመት ልጄ ነው ጥቼ ጌታን ከተቀበልኩ ነው ጥሩ ነው። ትልቁ እጄን አውጥቼ ኢየሱስ ጌታ እንደሆነ ባፌ መስክሬ ልቤ እስካሁን ኦልሞስት እስካሁን ብቻዬን አምስት ዓመት ሙሉ ሆኑ ማለት ነው ከማንም ጋር ሳልገናኝ በልቤ የዘላለም ህይወት እንዳለኝ ልቤ ይመሰክርልኛል።